በጧት ተነስተህ ወደ ስራ ትሄዳለህ። ስራ ላይም ብዙ ጊዜ ትቆያለህ። ገንዘብም ታገኛለህ። ነገር ግን ምንም በረካ ልታገኝ አልቻልክም። የምታገኘው ገንዘብ ምንም ያክል ሊጠቅምህና እንዲሁም በረካ ሊኖረው አልቻለም። ኪስህ ላይም ሊቆይ አልቻለም። ከወር እስከ ወር ሊያቆይህም አልቻለም። ይህ ችግር የብዙዎቻችን ችግር ነው። ታዲያ ይህንን ችግር በመረዳት መፍትሄውን ሆን ይዤላችሁ መጥቻለሁ። ማንኛውም ሰው ረጅም ጊዜ ስራ ላይ ይቆያል፣ እንዲሁም ገንዘብም ጥሩ ያገኛል። ሲከፈለው አሪፍ ዳጎስ ያለ ገንዘብ ነው። ነገር ግን ያ ገንዘብ ምንም ያክል በረካ ሊኖረው አልቻለም ማስኮር ሊያቆየውም አልቻለም። እንዲሁም ችግሮቹን ሁሉ ሊቀርፍለትም አልቻለም። ወደ ሀብት ማማም ሊወጣ አልቻለም። ምክንያቱ ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? አትጨነቁ። ምናልባት ምክንያቱ በጣም ጥቂት ይሆነና ትንሽ ትግል ብታደርጉበት ሊቀረፍ የሚችል እንደሆነ ስታውቁ በጣም ቀላል ይሆንላችኋል። ከዛ በኋላም የገንዘባችሁን በረከት ታገኙታላችሁ ማለት ነው። ስለዚህ በዚህ ፕሮግራም የምነግራችሁ ዘጠኝ ገንዘቦቻችን በረካ እንዳይኖሩ የሚያደርጉብንን ምክንያቶች በቅደም ተከተል እዘረዝርላችኋለሁ። እስከ መጨረሻ ተከታተሉ።

ዘ ብታገኙ እንኳን ውስጣዊ መረጋጋት የላችሁም። ድህነት ነው የሚታያችሁ ፊት ለፊታችሁ ላይ እንዲሁም ቀናዓ የሚባለው መብቃቃት የሚባለው ነገር ከእናንተ ይጠፋል በማለት ነው አላህ ያስተማረን። ስለዚህ ሸይጣን ውስጣችን ላይ ሊነግስ አይገባም። ንያችንን እንዳሳመር ነው ሁሉ መልካም የሆነ ጥርጣሬ ሊኖረን ይገባል በአላህ Subhanahu ርዚቅ ላይ። ሶስተኛ ኢለም ተሽኩር ቢንዓም፣ አላህ በሰጠህ ጸጋና እንዲሁም በተከፈለህ ደሞዝ ምድር ላይ የምታገኛቸው ማንኛውም ትንሽም ይሁን ትልቅ መልካም የሆኑ ነገሮች ምስጋና አለማድረስ። ለዚህ ማስረጃው አላህ Subhanahu Wa Ta'ala እንዲህ ይለናል፣ ለኢንሸከርቱም ካመሰገናችሁ እኮ ለአዚ ደነኩም እጨምርላችኋለሁ። አንተ አምስት ብር አግኝተህ በማመስገነህ አስር ብር ይደረግልሃል ማለት አይደለም። በዛ በአምስት ብር ውስጥ የአስር ብር ፓወር እንዲኖረው አድርግልሃለሁ፣ በረካ እንዲኖረው አድርግልሃለሁ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እዚህ ምድር ላይ የሚውልልን ማንኛውም ውለታ ከሱ እንደመጣ አስበን አላህን ማመስገን ይኖርብናል። ሹክር ያስፈልጋል። ሁለተኛው እዚህ ጋር ደግሞ ተያይዞ የሚመጣው ነገር ማንም ሰው

ጉዳይ ነው። ለጊዜው ትርፍ ሊያገኙ ይችላሉ። ነገር ግን ሁል ጊዜ ጭንቀት የሚሆኑት ሁል የሰው ገንዘብ እየበሉ እንደሆነ ነው ራሳቸውን የሚያስቡት። እንዲሁም ያገኙት ገንዘብ በረካ እንዳይኖረውም ይሆናል። በቀላሉ ስላገኙት ገንዘቡን ማለት ነው። እዚሁ ጋር ተያይዞ ደግሞ ኒዛም ያስፈልጋል፣ አካሄድ ያስፈልጋል። የምንሰራው ስራ ምንድን ነው? ለምንድን ነው የምንሰራው? ለማንስ ነው የምንሰራው የሚለውን በደንብ ማወቅ ያስፈልጋል። ታናውቅ ዝም ብለን ካለ ኒዛም የተንቦ ጫርቅ የሆነ ስራ የምንሰራ ከሆነ የሚመጣው ገንዘብም የተንቦ ጫርቅ የሆነ ገንዘብ ነው የሚሆነው ማለት ነው።

ማል ገንዘብ የማስተዳደር ብቃታችን መጥፎ ከሆነ ምናልባት ገንዘብን የምናስተዳድርበት መንገድ ነገ አገኘዋለው ብለን ዝም ብለን የምናፈስ ከሆነ ነገ የተሻለ ነገር እንዲያመጣልን ካልፈለግን ይሄ አስቀያሚ የሆነ አካሄድን ነው እየሄድን ያለ ነው። እስልምና ራሱ የማይወደው የሆነ ጉዳይ ነው። የቢዝነስ ሰዎችም ሊያደርጉት የማይፈልጉት አንዱ ነገር ነው። ጓደኞቻችን ጋር የምናጠፋው ከሆነ ገንዘብን ወይም ለሱስ ነገሮችና ውስጣችን ለሚፈልገው ስሜታችን ለሚፈልገው ነገር ብቻ ሁልጊዜ ጊዜ የምናወል ከሆነ ገንዘብን ገንዘባችን የት ላይ እየጠፋ እንደሆነ እንኳን አናውቀውም። ገቢና ወጫችን ላይመጣጠን ይችላል። እንደውም ወጫችን በጣም ሊበዛብን ይችላል ማለት ነው። ይህ ደግሞ መልካም ሰርተንም ንያችን አሳምረንም እንዲሁም ደግሞ የምንሰራቸው ስራዎች ጥሩ ገንዘብ አምተውልንም እጃችን ላይ ሲመጣልን እምናባክንበት መንገድ ማለት ነው። ማባከንን አላህ ስብሓነሁ ወተዓላ አይወደውም። አይወደው አላህ እንዲህ ይለናል፣ ወላ ትስሪፉ ኢነሁ ላ ዩሂቡል ሙስሪፊን። አታባክኑ የምሰጣችሁን ኒዕማ በአግባቡ ተጠቀሙት፣ እነሆ አባካኞችን አይወድም በማለት አላህ ስብሓነሁ ወተዓላ ገራል አው አባካኞች ከአላህ ዘንድ ውዴታን ያጣሉ። ያ ማለት በምድር ላይም በረካን ያጣሉ፣ በአኺራ ላይም የአላህን ውዴታ ያጣሉ። ስድስተኛ ሙቃረነቱ ነፍሲከ ቢልአኺሪን አንተን ራስህን ከሌሎች ጋር ማወዳደር፣ ይህ ነገር በጣም መጥፎ የሆነ ነገር ነው። አይደለም የእናንተን ገንዘብ ማጣታችሁ ወይም በረካ ማጣታችሁ አይደለም፣ ወደ ሌላ ወንጀልም እንድትገቡ ያደርጋችኋል። መጀመሪያ ገንዘባችሁን የት ላይ መዋል እንዳለባችሁ እንዳታውቁ ትደረጋላችሁ። ይህ ማለት ሄስድ ማለት ነው። በአጭሩ ሌላ ሰው የደረሰበት እያየን እንዴት ነው እኛ ይሄን መስራት ያቃተን? እኛ ለምንድነው እዛ መድረስ ያቃተን? ለምንድን ነው ያ ሰው ተመሳሳይ ስራ ሰርቶ እዚህ የደረሰው እያል መፎካከር መፎካከር አይቻልም። በዱንያዊ ንግድ ዙሪያ ላይ ማለት ነው። በምትነግዱ ሰዓት እናንተ የራሳችሁ የሆነ ስኪል አላችሁ፣ የራሳችሁ የሆነ ብቃት አላችሁ። ያንን ብቃታችሁን ተጠቅማችሁና ተጠቅማችሁበት እንድትሄዱ እንጂ ሌላ ሰው ጋር እንድትፎካከሩ አይፈለግም። ያ ሰው መኪና ገዛ፣ ቤት ገዛ፣ ድርጅት ገነባ፣ ወይም ደግሞ ብዙ ሰራተኞችን በስሩ ተቆጣጠረ፣ አንተ አይመለከትህም። አንተ የሚመለከተህ በአሁን ሰዓት ስራህን በአግባቡ እየሰራህ ነው ወይ? ጊዜህን በአግባቡ እየተጠቀምክ ነው ወይ? ወይም ደግሞ የምታገኘውን ትርፍ በአግባቡ ቆጥበህ ለጥሩ ነገር እያዋልክ ነው ወይ? ይሄ ነው የሚመለከትህ እንጂ ከሌሎች ጋር መፎካከርን የጀመርክ ጊዜ መውደቂያ ይፈጥናል ማለት ነው። የመጀመሪያው ሐሰድ ነው። ሁለተኛው ደግሞ እሱ የሄደበትን መንገድ ስትፈልግ ጊዜህን ማባከን ነው። እሱ የሄደበት መንገድ ሐላልም ይሁን ሐራም፣ አላህ አግዞትም ይሁን ሸይጣን አግዞት አንተን አይመለከትህም። እሱ ምናልባት በብዙ እዳዎችና በብዙ ጭንቀቶ ተይዞ ሊሆን ይችላል። አንተ ግን ቢያንስ ነፃነትህን ይዘህ ስራህን በአግባቡ እየሰራህ ነው ያለኸው፣ በምትችለው ልክ እየተራመድክ ነው ያለኸው። ይህ ወሳኝ የሆነ ነጥብ ነው፣ ወሳኝ የሆነ ጉዳይ ነው። ሰባተኛ ደግሞ አልከሰሉ። ከሰል ማለት ምን ማለት ነው? መስነፍ፣ ችላ ማለት እንዲሁም መዘናጋት ብለን ልንይዘው እንችላለን። የሆነ እድል ሲመጣለህ፣ የተሻለ የሆነ መንገድ ሲመጣለህ፣ ያንን መንገድ መጠቀም እየቻልክ ነገር ግን ትሳነፋለህ፣ ትዘናጋለህ። በቤትህ ቁጭ ብለህ በምኞት ብቻ ያንን ስራ ትሰራዋለህ። እንደዛ አይቻልም። በእስልምና ወለዚነ ጃሃዱ ፊና ለና ለነህዲየነሁም ሱቡለና በእኛ መንገድ ላይ በሐቅ ላይ ትግል ያደረጉ የሆኑ ሰዎች አላህ ስብሀነው ተዓላ መንገዱን እንመራቸዋለን እያለ ነው። ስለዚህ ተነሳና ሞክር፣ መሞከር ይኖርብሃል። ብትወርቅም ደግመህ መሞከር አለብህ። ደጋግመህ መሞከርን መላመድ መቻል አለብህ። ተስፋ መቁረጥ የሚባል ነገር የለም። መዘናጋት የሚባል ነገር የለም። እንደውም ስድስተኛ ላይ ያነሳሁትን ነጥብ እዚህ ላይ መልስ ልናገኝለት እንችላለን። አንተ ምናልባት ቤት ቁጭ ብለህ በምኞት ብቻ ነው እየተራመድክ ያለው፣ ያ ጓደኛህ ደግሞ ጥሩ ቦታ የደረሰው በመታገሉና ተስፋ ባለመቁረጡ ተነሳ ሊሆን ይችላል። ስለዚህ ይህ ጉዳይ ወሳኝ የሆነ ጉዳይ ነው ማለት ነው። ተነስተህ ዛሬውኑ መስራት ይኖርብሃል። ያገኘ አጋጣሚና ክፍተት ተጠቅመህ ወደ ተሻለ ቦታ ለመረማመጃ እንደ ድልድይ ማድረግ ይኖርብሃል። ይህንን ካደረክ በእርግጠኝነት አላህ ደግሞ የተሻለውን መንገድ ያሳይሃል ይመራሃልም ማለት ነው። ስምንተኛ ረፍዱት ተዓሉም ዕውቀትን አለመጨመር ወይም ደግሞ ይበቃኛል ብሎ መቀመጥ። ዕውቀት ካለህ ብታረጅም፣ ወጣት ብትሆንም እንዲሁም ደግሞ ደካማ ብትሆንም ምንም ያክል እንኳን ለመስራት ዝግጁ ባትሆንም ዕውቀት ተፈላጊ እንድትሆን ያደርጋል። እውቀትህ እንድትነሳሳ ያደርጋል። ስለዚህ እውቀትን በየጊዜው መጨመር አለብህ ማለት ነው። እንደውም አንዳንድ የቢዝነስ ሰዎች ምን ይላሉ? ረጅም ጊዜያቸውን ስራ ላይ በሚውሉ ሰዓት የተወሰነውን ጊዜያቸውን እና የተወሰነውን ገንዘባቸውን በራሳቸው ላይ ኢንቨስት ያደርጋሉ። በራሳቸው መገንባት ላይ ጊዜያቸውን ያባክናሉ። ለምንድን ነው ተብለው ሲጠየቁ ነገ ነገ ወዲያ የተሻለ ነገር ማምጣት የሚቻልበት መንገድ ይህ ብቻ ስለሆነ ነው። ሌላ አማራጭ የለም። ነገ አለም እንደዚህ ሆነ አትቀጥልም። ነገ ሌላ ነገር ነው። ሌላ ነገሮች ይመጣሉ፣ ይቀየራሉ ይቀየራሉ ዛሬ የምታውቀው ነገር ሙሉ ለሙሉ ሊቀየር ይችላል። ነገ አዳዲስ ነገሮች ይመጣሉ። ለምሳሌ የዛሬ አምስት እና አስር ዓመት እንደምታውቀው በኢንተርኔት ላይ ግብይት አልነበረም ኢትዮጵያ ውስጥ። አሁን ላይ ግን አብዛኛው ግብይት ወደ ኢንተርኔት መጥቷል፣ ወደ ሶሻል ሚዲያ መጥቷል። ሶሻል ሚዲያ ላይ ነው በይበልጥ እየተገዛ እየተሸጠ ያለው ማለት ነው። ይህንን የማያውቅ ሰው በአሁኑ ሰዓት ይበላል ማለት ነው። ስለዚህ እውቀትን ማካበት እውቀትን መጨመር፣ የተሻለን ነገር ለማወቅ ዝግጁ መሆን አንዱ የውጤት መሰላል ነው ማለት ነው። ዘጠነኛው እና የመጨረሻው ያ

የሚመግበኝም እሱ ነው፣ የሚያስችለኝም እሱ ነው። እንዲሁም ወደፊት የተሻለ ነገር እንዳገኝ የሚያደርገኝም እሱ ነው። በእሱ ላይ ተወኩል አድርግ ያለው በማለት ተወኩል ማድረግ በጣም በጣም አንገብጋቢ የሆነ አሳሳቢ ጉዳይ ነው። ምንም ያክል ስራዎችን ብንሰራ አላህ እንዲጠላን የሚያደርግ ከሆነ ያ ስራ መጠንቀቅ ይኖርብናል። በድጋሚ ልናስብበት ይገባል። እነዚህን ዘጠኝ ነጥቦች በአግባቡ ልንተገብራቸው ይገባል። ለሌሎችም ሼር እናድርግ። ወሰላሙ ዓለይኩም ወረህመቱላህ ወበረካቱ።